ሰላም ሰላም ሰላምና ጤናን ፍቅርን በረከትን ያድልኝ ክብሯትና ክብራ ሳድስ ቤተሰቦቼ በድጋሚ ተገናኝተናል በጣም የሚገርሙ መረጃዎችን ነው እየሰማን ያለ ነው አሁን ባለበት ሁኔታ ላይ ፕሬዚዳንት ትራምፕ ቀደም ብለው የኢራኑ ፕሬዚደንትን አሊ ሆመኒን ስልጣናቸውን እንዲለቁ ሰረንደር እንዳያደረጉ የጠየቁበት ሞመንት እንደነበረ ይታወቃል አሁን ባለበት ሁኔታ የኢራኑ ፕሬዚደንት አሊ ኸማኒ መሪው ማለት ነው። ኢራን ዊል ኖት አክሰፕት ኢምፖዝድ ፔስ ዋር በማለት በደንብ ተናግረዋል። በግልጽ እጅ መስጠት የሚለውን በሰማን ጊዜ በጣም ተገርም ያለው በማለትም በግልጽ ተናግረዋል። እንግዲህ ፕሬዚዳንት ትራምፕ ፍላጎታቸውና ሀሳባቸው ሁልጊዜ ሰውየው ያው ግለኝነት እንዲሁም ደግሞ የፖለቲካ ፍላጎታቸውን ብቻ መሰረት አድርገው የሚያስቡት ሰው ናቸው ፕሬዚዳንት ትራምፕ አሊ ሆመኒ ግን ኢራን ኔሽን ም ስዘ ኢፖር ሰዎችን በማስገደድ የሚደረግ ጦርነት ላይ ተቀባይነት የለውም ኢራንያን ኔሽን ዊል ነቨር ት

አንድ አውተርሊ ኢሪፐረብል የሚባል ሀሳብ ሰንዝረዋል። ዳሜጅ ያመጣል፣ ያም ማለት ሊጠገን የማይችል ውድመት ነው የሚያመጣው በማለት አሜሪካ ጦሯን ይዛ በዚህ ግንባር ላይ የምትሰለፍ ከሆነ በሚል በግልጽ አሊ ሆማኒ ጠንካራ አቋማቸውን ለፕሬዚዳንት ትራምፕ አሳውቀዋል። ይሄ እንግዲህ ለፕሬዚዳንት ትራምፕ በጣም በጣም የሚያበሳጭ ነገር ነው። ከዚህ ጋር ተያይዘው ፕሬዚዳንት ትራምፕ ሲናገሩ ጉድ ላክ የሚለውን ነገር አስቀምጠውታል። እንግዲህ መልካም እድል ብለዋል ማለት ነው። እንግዲህ ከዚህ ጋር ተያይዞ ዜናዎች እየተነገሩ ይገኛሉ ውድ ቤተሰቦቼ። ስለዚህ የኢራኑ መሪ አያቶላ ሀሊ ሆመኒ በፍጹም እጅ የምንሰጥበት ምንም አይነት ነገር የለም በሚል በግልጽ ተናግረዋል። ስለዚህ ቀጥሎ የሚመጣው ኦፕሽን ብዙ ነው። እንደሚታወቀው እንግዲህ ትራምፕ ኮንሲደርስ ሂዝ ኦፕሽንስ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሰይድ ሂስ ፔሽንስ ዊዝ ኢራን ሃዝ ኦረዲ ረን አውት ብለዋል። የኢራን ጋር ያለን ትግስታችን ኦልሞስት አሁን ተሟጧል የሚለውን ነገር በግልጽ ተናግረዋል። እንግዲህ ከዚህ ጋር ተያይዞ የሚሊተሪ ኢንተርቬንሽን ወይም ወታደራዊ ጣልቃ ገብነት አሜሪካ ታደርጋለች ወይ በሚለው ነገር ላይ በቀጥታ አስተያየት ሙሉ ለሙሉ አልሰጡም። ግን ያሉት ምንድን ነው፣ ልንገባበትም እንችላለን ላንገባም እንችላለን የሚለውን ነገር አስቀምጧል። ግን እየተነገረ ያለው ሙሉ የጦር ዝግጅት ሰውየው እያደረገ ነው ያለው። ለዚህም የሚሆን የአሜሪካ ከፍተኛ ባለስ ባለስልጣናት ፖለቲከኞች፣ ግማሹ መግባት አለብን የሚል ሌሎቹ ደግሞ ይሄ በጣም አደገኛ ነው። ስለዚህ በሴኔቱ ወይም ደግሞ በፓርላማው ደረጃ ማለት ነው ውሳኔ ሊሰጥ ይገባል በማለት በተወካዮቹ ምክር ቤት እንደገናም ደግሞ በሴኔቱም ውሳኔ ሳይሰጥ ፕሬዚዳንት ትራምፕ ይሄን ነገር ሊያደርግ አይገባውም። አሜሪካ ሌላ ጦርነት በመካከለኛው ምስራቅ ውስጥ ልትገባ አይገባም የሚለውን ነገር እየተነገረ ይገኛል። ይህን ዜና እየቀረስኩ ባለሁበት ጥቂት ደቂቃ ውስጥ ደግሞ የኢራን ሚሳይሎች ወደ እስራኤል መለቀቃቸው ተነግሯል ማለት ነው። ኢዝራኤል አርሚ ሴስ ሚሳይልስ ፋይርድ ፍሮም ኢራን ብሏል። ዘ ሚሊታሪ ሴስ ኢዝራኤልስ ዲፌንስ ሲስተም አር ወርኪንግ ቱ ኢንተርሴፕት ዘ ሚሳይልስ ኢን ሾርት ስቴትመንት አርሚ ኦልሶ ኦርደርድ ፒፕል ን ኢዝራኤል ቱ ጎ ቱ ሸልተርስ ወደ ሸልተር ወደ መጠጊያ እንዲገቡ ማሳሰቢያ ሰጥቷል ማለት ነው። ስለዚህ ከኢራን የተለቀቁ ሚሳኤሎች ወደ እስራኤል እየተምዘገዘጉ እንደሆነ እየተነገረ ይገኛል ማለት ነው። እነዚህን ለማሰናከል የእስራኤል መንግስት ስራዎችን እየሰራ እንደሆነ የሚያሳይ ከዛ ማህበረሰቡን ወደ የቦታዎቹ እንዲሸሸጉ፣ እንዲገቡ ለማድረግ ጥረት እያደረገ እንዳለ ዜናዎች ያሳያሉ ማለት ነው። ይሄን በተመለከተ በጣም በበርካታ ዜናዎች የተነገሩ ነው ያሉት። ስለዚህ የተከታተሉ ነገሮችን ማየት ያስፈልጋል። ውድ ቤተሰቦቼ፣ በማንኛውም መልኩ አለም ላይ የሚነገሩ ዜናዎች አሁን ባለበት ሁኔታ ነገሮችን በየደቂቃው የሚቀይሩ ስለሆነ በየሰዓቱ በየደቂቃው ተከታትሎ መረጃዎችን ማካፈል የግድ ይለናል። እኛም ለዚህ ዝግጁ ነን። እንግዲህ ይሄ ባለበት ሁኔታ ላይ ተጨማሪ መረጃዎችን በደንብ አድርጌ እሰጣቸዋለሁ። ነገር ግን የሁቲ አማጺዎቹ የት ነው ያሉት? የሁቲ አማጺዎቹ የት ነው ያሉት? ውድ ቤተሰቦቼ በግልጽ አሳያችኋለሁ። አሁን ባለበት ሁኔታ ላይ የሁቲ አማጺዎቹን ተመልክቶ እየተሰሙ ያሉ አዲስ ዜናዎች አሉ። የሁቲ አማጺ ቡድን እንደሚታወቀው ከእስራኤል ጋር በከፍተኛ ሁኔታ ሲጠዛጠዝ የቆየ ቡድን ነው። ነገር ግን አሁን ኢራን ጦርነቱ ከገባች በኋላ ድምፁን አጥፍቷል። ነገር ግን አዲስ ዜና ስለ ሁቲዎቹ እየተነገረ ይገኛል። ይሄ ጉዳይ ምንድነው? የሚለው ነገር በደንብ አድርገን እንናገራለን እናሳያለን። እንግዲህ ሁቲዎቹ በኢራን የሚደገፉ ወይም ኢራን አሌድ ግሩፖች እንደሆኑ ይታወቃሉ። በየመን ህዝብ ውስጥ የሰሜን ምዕራብን አቅጣጫ ይዘው ያሉ እንደገናም ደግሞ የየመንን መንግስት ከዚህ ቀደም ሌሎችንም ቡድኖች ጭምር የተዋጉ ከዛም በኋላ በዓለም አቀፍ እውቅና ያገኙት ደግሞ በተለይ በተለይ እንደሚታወቀው በ በተለይ በሳውዲ አረቢያና በኳታር በዩናይትድ አረብ ኤሚሬትስ ሲደረጉ የነበሩ ውጊያዎች ነበሩ። በነዛ ሰዓቶች ላይ እንግዲህ ሲገዳደሩ ብዙ ይታወቁ ነበር። አሁን ደግሞ ከቅርብ ጊዜ ወዲህ ከፍተኛ ትኩረት ያገኙት በጋዛ ጦርነት ላይ፣ በቀይ ባህር አቅጣጫ ላይ ያሉ የሚያልፉ መርከቦችን በመያዝ በማገትና በማውደም ስማቸው ገኗል ማለት ነው። እነዚህ ሁቲ አማጺዎች እንግዲህ አንሳር አላህ በማባል የሚታወቁት ሰፖርተር ኦፍ ጋድ ማለት ነው። የእግዚአብሔር ደጋፊዎች በሚባል ነው የሚታወቁት ታጣቂ ቡድኖች ክፍሎች ናቸው። አብዛኛውን የየመን ክፍሎችን የያዙ ናቸው። በተለይ ካፒታል ዋና ከተማዋን ሰናአን ጨምሮ ማለት ነው። በምዕራብና እንዲሁም ደግሞ በሰሜን አቅጣጫ ደግሞ ወደ ሳውዲ አረቢያ መቃረቢያ ቦታዎችን ሁሉ የያዙ ናቸው። እንግዲህ ሁቲዎቹ በ1990ዎቹ ጀምሮ በዓለም አቀፉ እውቅና ደግሞ ወደ 2014 ጀምሮ እንደገቡ ይታወቃሉ። በኢራን ነው የሚደገፉት። እንግዲህ ፋይቲንግ ሚሊተሪ ኮሊዥን ሌድ ባይ ሳውዲ አረቢያ በሳውዲ አረቢያ የሚመራ የነበረውን ቡድን በመፋለም በሺያ ኢዝላሞችን በመወከል የስ ያሉ ናቸው ማለት ነው። አሁን ባለበት ሁኔታ ላይ እንግዲህ እኒህ ሰዎች አሁን ባለው ጦርነት ላይ ድምጻቸው ጠፍቷል። ምንድነው የሆነው የሚለውን ነገር በትክክል ማየትና የእነሱን ጉዳይ ማስተዋል ተገቢ ነው የሚሆነው። ምክንያቱም ሁቲ አማጺዎቹ በተደጋጋሚ ሲያደርጉት የነበሩት ጥቃቶች ቀላል አይደለም። አሁን ባለበት ሁኔታ ሁቲዎቹ ወደ ውጊያ እየገባን ነው ያለነው የሚለውን መረጃ ሰጥተዋል። በኢራንና በእስራኤል ፍጥጫ የበለጠ ይሄን ጉዳይ ሊያስፋፋው እንደሚችል እየተነገረ ይገኛል። ሁቲዎቹ እንግዲህ ወደ ተባባሰ የጦርነ ክበቡስ በይፋ መግባታቸው ፍጥጫው በቴራንና በቴላቪቭ መካከል ካለው አሁን ባለው የተለመደው አካሄድ አልፎ ሌላ ግንባር ክልላዊ ግጭትን ሊቀይር ይችላል ማለት ነው። ስለዚህ አሁን ባለበት ሁኔታ ላይ ኢራንን እናግዛለን የሚለው ነገራቸው ተሰምቷል። በኢራንና በእስራኤል መካከል ያለው ግልጽ ግጭት መስፋፋቱን የሚያሳይ አስደናቂ እድገት ነው የሆነው። የየመኖች ሁቲ ቡድን ከቴህራን ጋር በተቀናጀ ጥቃት የሚያደርጉ ከሆነ በተለይ የጃፋ አካባቢን በጣም በርካታ ቦሊስቲክ ሚሳኤሎችን አነጣጥረው እሁድ ዕለት የተወሰነ ነገር ለመሰንዘር ሙከራ እንዳደረጉ ታውቋል። በየመን ያሉ የኢራን አጋር ሁቲዎች እንግዲህ ወደ ጦርነት መግባታቸው አዲስ የቀጠናውን ደረጃ የጦርነት ሁኔታ ማባባ ማስና በእስራኤል ላይ እንግዲህ ባለብዙ ወገን ግንባር የመፍጠር ሁኔታን ያጠናክራል ተብሎ እየተነገረ ይገኛል። የአንሳር አላ ወታደራዊ ቃል አቀባይ ብርጋዴር ጀኔራል ያህያ ሳሬ ይባላሉ። ዛሬ በቴሌቪዥን በሰጡት መግለጫ እንግዲህ ባለፉት 24 ሰዓት ውስጥ ለጦርነት የሚሆነውን ሁቲዎቹ ይዘጋጁ እንዳሉና በተለይም ባለፈው እሁድ በእስራኤል ጃፋ ከተማ ውስጥ ስሜት የሚፈጥሩ ቦታዎች ላይ ያነጣጠረ ጥቃት መፈጸም ሙከራ አድርገው ግን ብዙም ትኩረት እንዳልተሰጠው ታውቋል። የጉዳይ እስራኤል ይሄን ጉዳይ በይበልጥ ጎልቶ እንዲነገር አልፈለገችም ብለው ሌሎች ይናገራሉ። በሌላ በኩል እንግዲህ የእስራኤል ሚዲያ እንደዘግበው የሀገሪቱ አየር ኃይል በየመን የአየር ድብደባ ፈጽሞም እንደነበረ የመረጃ ምንጮች ጠቁመዋል። ግን ይፋ ወጥቶ እንዲነገር አልተፈለገም። የሁቲም ቡድን ዋና አዛዥ ሞሐመድ አብዱልከሪም አልጋማሪን የሚባለው ሰውም ይህን ጉዳይ ጠቁመዋል። ካንና አግዚዮን የተባሉት ሚዲያዎች የቴሌቪዥን ጣቢያውን የእስራኤል ባለስልጣናትን ጭምር ጠቅሰው በዚህ ሁኔታ ላይ ዘግበዋል። በጣም አስፈላጊና እጅግ ጥንቃቄ የሚፈልግ ሂደት ነው፣ ሁቲዎቹ የሚሄዱበትን አካሄድ መከታተል በሚል በግልጽ አሳይተውታል። እንግዲህ የሁቲ ምንጭ የትኛውንም ቡድን መሪዎች በተሳካ ሁኔታ ኢላማ ማድረጋቸውን አሁን እየተዘጋጁ መሆናቸውን ጭምር ገልጸው ማስረዳታቸው ለአካባቢው ሊቀሰቅስ ላለው ነገር እጅግ በጣም አደገኛ ነገር ይዞ ሊመጣ እንደሚችል እየተነገረ ይገኛል። በአልማ ማሲራህ ቴሌቪዥን በተላለፈ አንድ የቴሌቪዥን ንግግር የአንሳር አላህ መሪ አብዱል ማሊክ አልሁቲ የሚባሉ ሰው ኢራን እና በእስራኤል መካከል ባለው ጦርነት ሙሉ ለሙሉ ድጋፍ ለእስራኤል እንደሚሰጥ፣ በቴል አቪቭ ላይ ደግሞ ግልጽና የረጅም ጊዜ ጦርነት ለማወጅ እንደተዘጋጁ ሁቲን ጨምሮ ወይም ሁቲን ወክለው ተናግሮታል። አልሁቲ የሚባለው ይሰው አክሎ ሲናገርም የመን የተቃውሞ ዘንግ ናት ምትሆነው። ስለዚህ በየትኛውም አስከፊ ጦርነት አካል ትሆናለች። ስለዚህ ለሚደረገው ቀጣዩ ጦርነት ተዘጋጅተናል የሚለውን ነገር በደንብ አስቀምጠውታል። ከዚህ ጋርም ተያይዞ እንግዲህ የፋርስ የዜና አገልግሎት እንደዘገበው ቴሄራን በጣም በጠንካራ ነዳጅ የተደገፉና ከፍተኛ ፈንጂ የጦር አእምሮ የተገጠመላቸው ኤማድ ቃደር እንደደግሞ ካይብር የተባሉ ሞዴሎችን ጨምሮ የላቀ ታክቲካል ሚሳይሎችን ለነዚህ ለሁቲ አማጺዎቹ ሰጥታለች። እንግዲህ ኦፊሴላዊው የኢርኤን የዜና ወኪል በሀይፋ ከተማ ላይ የደረሰው የሰሞኑ ጥቃት በሃይፐርሶኒክ ሚሳይል ተጠቅመው እንደሆነ እየተነገረ ይገኛል። ዘኒውዮርክ ታይምስም እንደዚሁ እንደዘገበው ጥቃቱ በቀጥታ የእስራኤል ዋና ዋና የምርምር ማዕከልን ሊጎዳ ታስቦ እንደተለቀቀም ጭምር ዘግቦታል። ነገር ግን ይሄ ጉዳይ በምስጢር ለምን ተያዘ? ሁቲዎች ወደ ተባባሰ የጦርነት ክበብ ውስጥ በይፋ በመግባታቸው ፍጥጫው በቴራና በቴል አቪቭ መካከል ካለው ባህላዊ ማዕቀፍ አልፎ ወደ ባለብዙ ግንባር ክልላዊ ግጭት ጦርነቱን ይቀይረዋል የሚል ፖለቲካዊ ስጋቶች እጅግ እየጨመሩ ይገኛሉ። ይህ ባለበት ሁኔታ እንግዲህ አሜሪካ ደግሞ ጦርነቱን የምትቀላቀል ከሆነ የአካባቢያዊ ጦርነት ሁኔታ ነገሮችን ሊለጥጠው እንደሚችል በግልጽ እየተነገረ ይገኛል። ውድ ቤተሰቦቼ ይህንን ነገር በግልጽ ማየት ያስፈልጋል፣ በጥንቃቄም ማስተዋል ይጠይቃል። ለምሳሌ አሁን በቅርቡ የወጣ በዚሁ በትላንትና ሁለት የወጣ የሬዎተር ዘገባ እንደሚያሳየው ሁቲ ኦፊሻል ሰይ ግሩፕ ዊል ኢንተርቬን ቱ ሰፖርት ኢራን አገንስት ኢዝራኤል በሚል በግልጽ አስቀምጦታል። ይህም በተመለከተ እንግዲህ ኤ ሜምበር ኦፍ የመንስ ኢራን አላይንድ ሁቲ ሙቭመንት ለተለያዩ ሚዲያዎች እንደተናገረው በተለይ ሙባሸር ቲቪ ለተባለውም ጭምር በገለጸው መሰረት ኢራን ከእስራኤል ጋር በምታደርገው ጦርነት ከጎኗ ለመሰለፍ ሁሉንም ዝግጅት ጨርሰናል፣ በሚል በደንብ አስቀምጠውታል። ሞሐመድ አል ቡካቲ የዚሁ የሁቲ ንቅናቄ የፖለቲክ ቢሮ ዋና መሪ ነው። እንደሚታወቀው ለሚዲያዎች በተለይ ለአልጀዚራ ሙባሽር ቲቪ በገለጸው መሰረት በዚህ ውስጥ የሚደረገውን ጦርነት ስከሌት ሊያደርገው ይችላል። የነሱ መቀላቀል የሚያመጣው ነገር በጣም ብዙ አንድምታ ሊፈጥር እንደሚችል መረጃዎቹን ጨምሮ ገልጾታል። ሌሎችም እንደዚሁ ሚዲያዎች በዙሪያ ላይ ያለውን ነገር እየነገሩ ይገኛሉ። እንግዲህ በትክክል ሲታይ ቲ ል ል ኢንተርንፖርት ኢራን አገኒስ ስራኤል በሚን የተነገረ ያለው ዜና እንደ ቀላል አይታይም። ከቀናትን በፊት

በብዙም ባይሆን ለማድረስ የሞከረው ነገር ቀጣይ ሊሄድ ላለበት ነገር ማስጠንቀያ እንደሆነ እየተነገረ ይገኛል። ስለዚህ ሁቲ አማጺ ወደ ጦርነቱ የሚገባ ከሆነ ሙሉ ለሙሉ የጦርነቱን አቅጣጫ በከፍተኛ ደረጃ ይቀይረዋል። በጣም ወደ ክፉ ነገር ጦርነቱን ይዞ ሊሄድ ይችላል። በተለይ አሜሪካ ደግሞ የምትሰለፍ ከሆነ የሚያመጣው ኪሳራ ከባድ ሊሆን ይችላል ተብሎ የተነገረ እንዳለ ልናውቅና ልንረዳ ይገባናል። ውድ ቤተሰቦቻችን፣ እንግዲህ ያለንበት ዘመን በጣም ክፉ ነው። ቤተሰቦቼ፣ ነገሮችን በአስተውሎትና በጥንቃቄ ማየት የሚገባ ነገር ላይ እንዳለን በግልጽ ማወቅ ያስፈልጋል። ምክንያቱም አለማችን እንግዲህ ውጥንቅጧ እየበዛ ባለበት በዚህ ሰዓት ላይ ሊደረጉ የታሰቡ ነገሮችን ሁሉ በአስተውሎት ማየት ያስፈልጋል ማለት ነው። ሌሎች መረጃዎችንም ላካፍላችሁ። የዜና አፕዴት ሳሉ እነዚህንም በመጠኑ ላሳያችሁ። ውድ ቤተሰቦቼ አብራችሁ እንድትቆዩ በድጋሜ በአክብሮት ጋብዛለው። መምህርና ጋዜጠኛ ዐቢይ ይልማ ነኝ። እውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ ውድ ቤተሰቦቼ እየተነገሩ ካሉ ዜናዎች መካከል እንግዲህ የፕሬዚዳንት ትራምፕ በዚህ ጉዳይ ላይ ተጠይቀው አይ ሜ ዱዊት አይ ሜ ኖት የሚል ማለትም ላረገውም ላላረገውም እችላለው የሚለውን ነገር ለሚዲያዎች በግልጽ ያሳዩበት ዜና እየተነገረ ይገኛል። ልገባበትም እችላለው የሚለው ነገር ማለት ነው። ከዛ ውጭ ደግሞ ኖባዲ ኖስ ዋት አይ ወንት ቱ ዱ በት ለማንም ሰው የማደርገውን ነገር መናገር አልፈልግም ነገር ግን ኢራን ወደ ችግር ኦልሞስት እየገባች እንደሆነና ልትደራደር እንደሚገባት ተናግረዋል እንግዲህ የኢራን መልስ ደግሞ በዚህ ዙሪያ ላይ እንደተነገረው በተለይ ከዋይት ሀውስ ጋር ኢራን ትደራደራለች ልትደራደር ትፈልጋለች፣ የሚለው ነገር ፕሬዝዳንት ትራምፕ መናገራቸውን ተመልክቶ አሊ ኮመኒ በፍጹም ብለው የተናገሩበትን ንግግር ሰምተናል። የኢራን ሱፕሪም ሊደሩ፣ ከዛ አልፎ እንግዲህ ኢሬፓራብል የሆነ ወይም ደግሞ ሊቀለበስ ሊመለስ የማይችል በጣም አደገኛ ጉዳት ይዞ ይመጣል ይሄ ጦርነት ብለው በግልጽ ተናግረዋል። አሊ ኮመኒ እንግዲህ ኢራን ውድ ኖት ሰረንደር ኢራን እጇን ልትሰጥ የምችል ታሪክም ተፈጥሮም የላትም በሚል ለፕሬዚዳንት ትራምፕ በግልጽ ነግረዋል። እንደውም ተገርመናል በሚል ማለት ነው። በተቻለ መጠን የፓርቲያቸው አላደረጉም የኢራናውያን እያሉ ነው ሲናገሩ የነበረው። ስለዚህ ጉዳዩን ወደ ሀገር ደረጃ ወደ ህዝብ ደረጃ ይሄንን የኢራን ሞራል የኢራናውያንን ሞራል የሚነካ ነው የሚል አይነት አንድምታ ያለው ነገር ነው አያቶላው የተናገሩት። ኢራናውያኑ ደግሞ ልክ አሁን ኢትዮጵያን መጥተው አሜሪካ፣ ኢትዮጵያ እጅሽን ትሰጫለሽ አትሰጥም የሚል መሪን እንኳ በጣም የሚጠላን መሪ እንኳ እንደዛ ቢል ፕሬዚዳንት ትራምፕ ኢትዮጵያውያን ስሜታቸው በታሪክም በምንም እጅ ስጥ የሚለው ነገር ለኢትዮጵያውያን በጣም ትርጉም በጣም ብዙ ነገር እንዳለው ይታወቃል። ስለዚህ ኢራኖችን በጣም ታሪክ ያላቸው ናቸው እንግዲህ እንደሚ የሚታወቀው በዓለማችን በጣም ብዙ ታሪክ ከኢትዮጵያ ጋር እኩል ታሪክ ካላቸው ሀገራት መካከል አንዷ ኢራን ናት። ኢራን የላቀም ታሪክ ነበራት። በተለይ በፋርስ ነገስታት ዘመን ላይ በነ ናቡከደነጾር በሌሎቹም የነበራት ታሪክ የሚታወቅ ነው። ፋርስ እንግዲህ ይህ ሁሉ ታሪክ የያዘች ሀገር እጅንስ ሲባል የሚሰማቸው ስሜት ሀገራዊ ቁጣ እንደቀሰቀሰ ይነገራል። የፕሬዚዳንት ትራምፕ ይሄ ንግግራቸው እንደውም ኢራናውያንን አላገናዘቡም በሚል እየተተቹ ይገኛሉ። ምክንያቱም ልክ ኢራናውያን ታሪክ ስላላቸው በታሪክ ላይ የመጣ ነገር ነው እና ህዝቡም የመረታት ስሜት እንዳይሰማው መደረግ ነበረበት። እንደውም ከፕሬዚዳንት ትራምፕ ጎን እንዲቆሙ ማድረግ ይችሉ ነበር። ንግግራቸው ደስ አይልም የፕሬዚዳንት ትራምፕ በሚል በግልጽ ተነግሯል። እንግዲህ ሰውዬው እንደመጣለት የሚለቅሰው ነው እንደሚታወቀው ማለት ነው። ይሄም በተመለከተ እንግዲህ በብዙ መልኩ የሚታወቁ ንግግሮችን ማድረግ ይችል ነበር። ይሄ ግን በኢራናውያን ዘንድ ሀዘንና ቁጣ እንደቀሰቀሰ እየተነገረ ይገኛል። ይሄ ባለበት ደረጃ እንግዲህ የአሜሪካ አምባሳደር በተለይ እስራኤልን አሜሪካውያን ፕላን ፎር አሜሪካንስ ኢን እስራኤል ኤቫኩዌሽን እንዲደረግ ወይም ደግሞ እስራኤልን ለቀው እንዲወጡ ለማድረግ የሚደረገው ሂደት ላይ ተመልክቶ መረጃ እንደሰጡ እየተነገረ ይገኛል። የማይክ ሃካቢ በቅርቡ ነው እንግዲህ የእስራኤል አምባሳደር ሆነው በፕሬዚዳንት ትራምፕ የተሾሙት። በኤክስ ገጻቸው ላይ ሃካቢ አርጀንት ኖቲስ ሴይንግ ታት ዩስ ኤምባሲ ን ጀሩሳሌም ስ ወርኪንግ ቱ ን ኢቫኩዌሽን ፍላይት ን ክሩዝ ሼፕ ዲፓርቸርስ በሚል አስቀምጠውታል። ስለዚህ ዜጎችን ከእስራኤል ለማስወጣት ጥረት እየደረገ እንደሆነ በእነዚህ መረጃዎች ላይ ማየት ይቻላል። ሌላኛው እንግዲህ የፕሬዚዳንት ትራምፕን የእስራኤልን ተወክሎ ወይም ከእስራኤል ጋር ወግኖ በጦርነ ግንባር ላይ ለመሰለፍ ያደረገው ሂደት ወይም ጆይኒንግ ኢዝራኤል ውድ ድራግ ዩኤስ ኢንቱ ዘ ኮንፍሊክት ትራምፕ አዝ ሎንግ ካምፔን አገንስት በሚል መረጃዎች የወጡ ይገኛሉ። ትራምፕ ለረጅም ጊዜ በዚህ ደረጃ ላይ ካምፔን እያደረገ እንደቆየ ስለዚህ አሁን ጊዜው እንደሆነና ትራምፕ ከመግባት ወደ ኋላ የማይልበት ደረጃ ጫፍ ላይ እንደደረሰ እየተነገረ ነው። የኢራኑ ፕሬዚዳንት የኢራኑ መሪ አያቶላው እጅ አንሰጥም የሚለውን ነገር ከተናገሩ በኋላ እንግዲህ ፕሬዚዳንት ትራምፕ መልካም እድል በሚል ሀገራቸው ቀጥሎ የታሰበ ነገር በግልጽ እንዳለ የሚያሳይ እንደሆነ እያየን እንገኛለን። አካባቢውን ወደ ኬኦስ ይዞ ሊገባ እንደሚችል እየተነገረ ነው። የአሸባሪዎች መፍለቂያ ከአሜሪካውያን እና ከእስራኤላውያን በተቃራኒ የሚቆሙ አሸባሪ ቡድኖችን ሊያፈለቅቅ የሚችል ቦታ እንደሆነ እየተነገረ ይገኛሉ። ውድ ቤተሰቦቼ ስለዚህ ይህን ስፍራ በደንብ አላዩትም ማለት ይቻላል። ሰውየው እኛ እንኳ ባስተዋል ነው ልክ ያክል ፕሬዚዳንት ትራምፕ ቢያስተውሉ በጣም መልካም ነበር። አካባቢውን ወደ ከባድ ጦርነት ነው ይዞ የሚገባው ይህም በተመለከተ እንግዲህ ከብዙ በጥቂቱ ብዙ ነገር ማለት የሚቻልበት ነገር አሁንም አፍጦ እየመጣ ይገኛል። የአሜሪካ መከላከያ ሴክሬታሪ ፔቴ ሀክዘት በብዙ መልኩ አድርጉ የምንባለው ነገር ለማድረግ ዝግጁ ነን በማለት በግልጽ ተናግረዋል። ማክሲመም ፎርስ ፕሮቴክሽን ኢዝ ቢንግ ሜንቴንድ አት ኦል ታይምስ በሚል ተቀምጧል። ስለዚህ በማንኛውም ሰዓት ላይ መከላከያው ዝመት ከተባለ ለመዝመት ዝግጁ ነን፣ የፕሬዚዳንቱን ንግግር ነው የምንጠብቀው ብለው በግልጽ ተናግረዋል ማለት ነው። እንግዲህ በብዙ መልኩ የሚታወቁ ዜናዎች አሁንም እየተለቀቁ እየተነገሩ ይገኛሉ። ይህንን በተመለከተ በተለይ መሬት ላይ ያለውን ጉዳይ ተመልክቶ ኢዝራኤል ሴድ ኢትስ ኤር ፎርስ ስትራይክ ሚሊተሪ ታርጌትስ ኢን ቴራን በቴራን ላይ ጥቃት እየፈጸምን ነው ማለት እስራኤል እየተናገረች ትገኛለች በተለይም ደግሞ የኢራን ፎርዶ የሚባለውን የኒውክሌር ማብላያ ጣቢያን በተመለከተ በጣም በጣም ጥንቃቄ የሚያስፈልገው ነገር እየተነገረ ነው ሊሚትድ ራዲሽን ሊክ ሊኖረው ይችላል እስካሁን ባለው ምት የተገደበ የራዲሽን ሾልኮ ማምለጫ ነገር እየታየ ነው በሚል እየተነገረ ይገኛል። ይሄም አደጋ እንዳለበት እየታወቀ ነው ያለው እዚህ ቦታውን አሜሪካ ለመምታት ዝግጁ እያደረገች እንዳለች ይታወቃል። ይሄ የምትመለከቱትን ስፍራ ማለት ነው። ተኔል ኤንትራንስ እዚህ ጋር አለ እንደምታዩት የቱቦ መግቢያዎቹ ስፍራዎች ናቸው። እነዚህ አሁን ባለበት ሁኔታ የሁለተኛው ቁጥር እዚህ ጋር የምታዩት ደግሞ የተራራ የሸፈነበት ሴንትሪፉጅ ሆልስ ናቸው። ነገር የው ዋነኛው ሴንተር የሆነበት ቦታ ላይ አካባቢ ያሉ ቦታዎች ናቸው። እነዚህም ቦታዎች አሜሪካ በላቀ መምቻ መሳሪያ ልመታ ነው በሚል እያሳየች ያለችውን ነገር ተመልክቶ በጣም የሚገርም አይነት የጦርነት ስበት ቦታ እየሆነ ነው እየተባለ እየተነገረ ይገኛል። ነገሩን በየሰዓቱና በየደቂቃው መከታተል ያስፈልጋል። በተለይ ከኢየሩሳሌም ሰዎችን አሜሪካ ለማሸሽ እየሄደች ያለችበት መንገድ ደግሞ ስጋትን ፈጥሯል ማለት ነው። በእስራኤላውያን ሁሉ ሳይቀር ስጋት ፈጥሯል። ቀጥሮ የሚመጣው ጦርነት በጣም ከባድ ሊሆን እንደሚችል እየተነገረ ይገኛል። ይሄን ነገር እንግዲህ መከታተል እስራኤላውያንን መከታተል ይገባቸዋል ብለን መጠቆም እንወዳለን። Israel Iran doesn't negotiate under duress Iranian mission to UN says የተባበሩት መንግስታት ሚሽን የሚወክሉት የኢራን ከፍተኛ ባለስልጣን ኢራንን አንደር ዱሬስ ልክ በማስፈራራት አይነት ለማንበርከክ መሞከር የማይቻል ነው የሚለው መልእክታቸውን ለዓለም አሳይተዋል። አሜሪካ ሶስተኛውን ኤርክራፍት ኬሪየር የአየር ቦምብ ጣይ አውሮፕላኖችን ተሸካሚ የሆነውን ግዙፍ የጦር አቅም ዩኤስኤስ ዩኤስኤስኤስ ፎርድ ኬሪየር ስትራይከር ግሩፕ የሚባል አለ። ይሄንን እንግዲህ ዲፕሎይ ለማድረግ ወደ እስራኤል ለማቅረብ፣ ወይም ቅርብ ቦታ በሆነ የአውሮፓ ክፍል ላይ ወደ እስራኤል የሚቀርብ ቦታ ላይ ለማሰለፍ ማለፍ ተዘጋጅታለች አሜሪካ ይሄን በተመለከተም እየተነገረ ያለው ዜና በጣም የሚገርም ነው ተጨማሪ ኃይል ወደ መካከለኛው ምስራቅ አሜሪካ እያሰባሰበች ነው ሴናተር ግራሃም እዚጋ እንደተናገሩት ትራምፕን በጣም ደግፈውታል ስለዚህ ምንም አይነት ድርድር ማይኖር ከሆነ በጦር ኃይል መግባት ይኖርብናል በሚል በግልጽ ተናግረዋል አፍተር ቶክ ዊዝ ትራምፕ ኦን ኢራን ጂኦፒ ወይም ደግሞ የፓርላማ አባል ናቸው ሴናተር ግራሃም ኢፍ ዲፕሎማሲ ፎልስ ፌልስ ዩ ዩዝ ፎርስ ዲፕሎማሲ ከወደቀ ማይሳካ ከሆነ ጦር ኃይል ትጠቀማለ የሚለው ንግግራቸው በፖለቲከኞች ዘንድ እጅግ በጣም እያስተቻቸው ይገኛል። የፕሬዚዳንት ትራምፕ ጦርነትን ይዘው መግባታቸውን የሚደግፉ ሰው ናቸው። እንግዲህ ይሄ ባለበት ቦታ እንግዲህ በጣም በርካታ ዜናዎች የተነገሩ ነው። አልጀዚራ በበኩሉ ይዟት የወጣቸው መረጃዎች እንደዚሁ ጠንከር ጠንከር ያሉ ናቸው። ኢራን ዊል ኖት አክሰፕት ኢምፖዝድ ፒስ ዋር አሜሪካንን ኢራን ያስጠነቀቀችበትን ዜና ተናግረዋል። ከዛ ውጪ እንግዲህ በተለይም የቱርኬን አቋም በተመለከተ በደንብ አድርገው አስቀምጠውታል። ከዛ ውጪ ቱርኬ እንግዲህ እንደሚታወቀው ከኢራን ጎን ነው ተሰልፋ ያለችው። ይህም በተመለከተ ያለውን ነገር ደግሞ ተከታትሎ ማየት ያስፈልጋል። ለዚህ የአእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ አብይ ይልማ። ፕሮግራሙ እንደጠቀማችሁ መረጃዎቹም እንደሚጠቅሟችሁ እርግጠኛ ነኝ። አብራችሁን ስለቆያችሁ እግዚአብሔር ያክብርልን። ማለት ወዳለው እውቀት ታላቁ እግዚአብሔርን ታከብራለች።